የጽናት አባት እንግዲህ የልጃቸው ሁኔታ እያሳሰባቸው ስለነበረ ከክፍለ ሀገር ወደ ከተማ መጥተዋል ማለት ነው። ልጃቸውን ጽናትን ለማየትና ሰላም መሆኗን ለማረጋገጥ ወደ ከተማ መጥተው ነበር። ግን ከመጡ በኋላ ያልጠበቁት ነገር፣ ትልቅ ችግር ገጥሟቸዋል ማለት ነው። እሱም ደግሞ ከተማ ከገቡ በኋላ በዘራፊዎች ተዘርፈው ብቻቸውን ባዷቸውን ቀርተዋል። ለልጃቸው ይዘውላት የመጡት ጤፍ እንዲሁም ደግሞ ሌላም ገንዘብ ደግሞ ቦርሳቸውንም ተቀብለው ይዘውት የመጡትንም የጤፍ እህል ወስደውባቸው ብቻቸውን እንደ እብድ ሲሆኑ ነበር። ምክንያቱም በጣም ተናደውና ብቸኝነት ተሰምቷቸው እንዲሁም ደግሞ የልጃቸው የጽናት አድራሻ ስለሌላቸው በጣም ከብዷቸው ነበረ። እንግዲህ አንዱ መልካም ወጣት ባያገኝ ኖሮ ሕይወታቸውም አደጋ ላይ ሊሆን ይችል ነበረ። ሰላም፣ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ነባር ቤተሰቦች ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ ጽናት ክፍል አርባ ስድስትን ይዘመተናል ቪዲዮን እስከ መጨረሻ ድረስ በመከታተል አብራችን ሁኑ። ማለት ነው እንግዲህ በዚህ ክፍል በባለፈው መጨረሻ ላይ ናሆሜና እንዲሁም ደግሞ ምሩ ስለ ወደፊት ህይወታቸውና ስለ ፍቅራቸው እየወሩ እንዲሁም ምሮ ፍቅርን አልቀበልም። እኔ አንተ ሸክም መሆን አልፈልግም። በጣም ነው ማስብልህ የምጨነቅልህ እያለች ነበረ። በዛው እያዋሉ ነበር ያለቀው። በዛሬ ደግሞ እንግዲህ ጽናት ቤት ጽና ተኪዛለች። እንግዲህ ስለወደፊት ህይወቷ ያሰበች በጣም አስባ ፈዛ ነበር ማለት ነው። ምሮና ናሆሚ ወደ ቤት ሲገቡ ራሱ አልታወቃትም። ሊቀሰቅሷትና እየጠሯት ቢሞክሩም እሷ ግን በሀሳብ ተውጣ ስለነበረ አልሰማቻቸውም ነበር። ከዛም በኋላ ምሩ ቀሰቀሰቻት። እንዴ ጽናት ምን ሆነሽ ነው እንደዚህ ሆንሽው? ብላ ነካ ስታድርጋት ነቃች። መጣችሁ እንዴ እንኳን ደህና መጣችሁ፣ እንዴት ናችሁ እያለ ሰላምታ ማቅረብ ትጀምራለች። ናሆሜን፣ በዚሁ ከቀጠልሽ አንቺ ልጅ ሻወር ስወስጅ በወጥ ሻወር መውሰድሽ አይቀርም። ምን ሆነሽ ነው? ቆይ አዲስ ፍቅር እንደዚህ ያደርጋል እንደ እያለ መውዲ ይዝባታል። ከዛም በኋላ እሺ ምን ላደርግላችሁ? ራባችሁ እንዴ? ምግብ ላምጣ? አለች አይ ድሮ ድሮ እኮ ገና ምግብ ስጭ ብያ ፋውጥቼ ሳልነግርሽ ነበር ፊት የናይተሽ የምትረጅኝ፣ አሁን ግን ርቦኛል እንኳን እያልኩኝ ምን የምትረጅኝ አትቼ፣ ፍቅር እንደዚህ ያደርጋል እንደያለ ጽናትን ማብሸቅ ይቀጥላል ማለት ነው። ከዛም በኋላ ጽናትና ምሩ በተቀመጡበት ስልክ ይደወልላታል ማለት ነው። ስልክ ከተደወልላትም በኋላ እንግዲህ በቀለ ነበር። በቀለ ስልክ ሲደውላት ያለባትን ብር ሊጠይቃት መስሏት በጣም ደንግጣ ነበር። ነገር ግን ያው ማንሳት ስላለባት ስልኩን አነሳችው። ከዛም በኋላ አባቷ ከክፍለ ሀገር ወደ ከተማ እንደመጣና የእሷ ነገር አሳስቦት ወደ ከተማ እንደመጣ ነገራት ማለት ነው። ጽናትን በጣም ደነገጠች። ወይኔ አባቴ ባለፈው እያለቀስኩኝ ኮ ሳላውቆ እያለቀስኩኝ አውርቾ ነበርና የሆነ ነገር እንደሆንኩኝ አስቦና ተጨናንቆ ነበር። ምን ያክል ራስ ወዳድ በሆን ነው እንደዚህ አባት ሄዳ አጨናንኩት እዚህ ድረስ ማንከራትተው እያለችም ራሷን ተወቃሽ ታደርጋለች ማለት ነው። ከዛም በኋላ እናሆሜን ወደ መናኸሪያ ላኩት። እነሱ ደግሞ ቤት ውስጥ ዝግጅት እያረጉ ነው ለመቀበል ማለት ነው። ነገር ግን እያልጠበቁት ነገር ነበር የገጠማቸው። የጽናት አባት አልነበሩም፣ አድራሻ ስለጠፋባቸው ብቻቸውን የተንከራተቱ ይገኛሉ። ከዛም በኋላ ናሆሜም የጽናትን አባት ስላጣቸው ተመልሷል። እቤት ውስጡም ደግሞ መጥቶ ሲነግራቸው ጽናት በጣም ተጨናንቃና የአባቷ ሁኔታ እያሳሰባት ነበረ በስተ ኪራ ሊያረጋጋት እየሞከረ ነበር። እና በስተ መጨረሻ የማይታወቅ ስልክ ተደወለባቸው። ባትሪ ዘግቶባቸው እኮ ሊሆን ይችላል። እስኪ ስልኩን አንሽና ማንነቱን ነውቅ ብሎ ሲላት ስልኩን አነሳችሁና የጽናት አባቷ ነበረ። ከዛም በኋላ መተው እንደወስዷቸው ነገሯቸውና የተባባሉበት ቦታ ሄደው ጽናት እና ኪራ እንግዲህ፣ ኪራ ሄዶ ያመጣቸዋል ማለት ነው። ከመጡም በኋላ እንግዲህ አባቷ ቤት ውስጥ ምግብ እየበሉ እንዲሁም ደግሞ አስተማሪ የሆነ ታሪክ እየነገሯቸው ነበር። እውነት ለመናገር የጽናት አባት እንግዲህ ገንዘባቸው ቢጠፋም ምንም ሳይሆኑ በሰላም ልጃቸው ጋር ስለመጡ በጣም ደስተኛ ነበሩ። እንዲሁም ደግሞ ጽናት በሰላም አባቷ ጋር ስለተገናኘች በጣም ደስ ብሏት ነበረ። ምግብ እየበሉ እንግዲህ ስለ አንዳንድ ታሪክም እየነገሯቸው የነገሯቸው ታሪክም ደግሞ በጣም አስተማሪ የሆነ ገንቢ የሆነ ነገር ነው። በዛም ተገርመው እያዳመጡ ነበረ። ከዛም በኋላ ቡናም አፍልተው እየጠጡ ነበር። እሱን ደግሞ ምሩ ነበረች። ቡና ያፈላችሁና ቡና እንግዲህ እንደ ጽናት ባይሆንም እንዴት ነበር ቡና ብላ ጠየቀቻቸው። የጽናት አባትም ደግሞ ቆንጆ የሆነ ቡናን የሰራችልን እድሜ ይስጥሽ እጅሽን አይቆርጥመው ብለው መረቋት። እሷም ደግሞ አሚን ብላ እንግዲህ የሴት ወይዘሮ ሁና ቡና እያጠጣቻቸው ነበር መሩሄን ቆንጆ። ከዚያም በኋላ ምግብ በሉና፣ እንዴት እንደሆነና ይሄ ነገር እንዴት እንዳጋጠማቸው፣ ለምን ስልክ እንዳልደወሉና፣ ምን እንደገጥማቸው ኪራ ይጠይቃቸዋል። የጽናት አባትም ደግሞ ወደዚህ ሲመጣ የሆነ ልጅ እቃዎትን ላግዞት ብሎ ተቀበለኝ ይዤ የመጣሁትን ጤፍ፣ እንደገና ደግሞ ፖርሳዊንም ተቀብሎኝ እኔ እየተከተልኩት እያለ ድንገት ከፊቴ ወዴት እንደተሰወረ ሳላቀው ትቶኝ ሄደ ጠፋ ብሎ ነገሯቸው እና ዋናው ነገር እዚህ በሰላም መምጣቴ ነው። ጦሴን ይዞልኝ ሄድ አሉ ማለት ነው ጽናትም ደግሞ አረ አባዬ ጦስህን ይዞልህ ይሄድ እንዴ ጦሳችንን ይዞልን ይሄድ ደግሞ አንተ ምን አሳሰበ ደግሞ እሱን ይዘህ የምትመጣው ሲጀመር አያስፈልግም ነበረ እያሉ አረጋጓቸው ማለት ነው ምክንያቱም ከእቃ ከገንዘብ የሰው ልጅ ስለሚበልጥ ማለት ነው ዋናው ነገር አባታቸው በሰላም መምጣታቸው ነው የሚፈለገው ማለት ነው ከዛም በኋላ ትንሽ እረፍት ላድርግ ብለው ሄዱና ምሩም ደግሞ ውይ ጽናት ታድለው ጽናት ታድላ፣ እኒህን የመሰሉ አባት አሏት። በጣም እኮ ተጫዋችና ቁም ነገረኛ ናቸው አለችው ለኪራ። ኪራም ደግሞ እነሱም እኮ እድለኛ ናቸው፣ እንደኔ የብረት መዝጊያ የሆነ አማች አላቸው እያለ ሞድ ሲይዝ ነበረ። የጽናት አባት እንግዲህ ጥያቄ ይጀምራሉ። ጽናት ትምህርቷ ምን ደረጃ እንደደረሰና ለምንድነው እንደ ሌሎች ተማሪዎች ውጤቴን እየሌ ብለሽ ማታሳይ? ብለው ይጠይቋታል። እሷም ደግሞ በጣም ትደነግጥና ውሃ ጥማኝ ዋልጠጣ ብላ አምልጣ ትሄዳለች። ምክንያቱም አይ ተመልሶ እኮ ነው እንጂ አሳይህ ነበር። አሁን ግን ውሃ ጠምቶኛል ህጅ መጠጣት ይኖርብኛል ብላ ከአባቷ ጋር አምልጣ ወዴታች ትሄዳለች ማለት ነው። ከዛም በኋላ ጠዋትም ከተነሱ በኋላ ምን ነው ዛሬ አረፈድክ ብላ ስጠይቀው እሳቸውም ደግሞ ለምንድን ነው ትምህርት ያልሄድሽ ረፍዶብሻል እኮ ብለው አሏት። ትምህርት ብላ ደነገጠች። ኪራ መጣና ለምን ትምህርት እኮ አትሄጅም እያለኝ ነው አባቴ ብላ ስነግረው የምን ትምህርት አለ እንግዲህ የጽናት አባት ያውቃሉ፣ ጽናት እየተማረች እንዳልሆነ ያውቃሉ። ያው ከእሷ ይምጣ ብለው ነው እንጂ ሁሉን ነገር ያውቃሉ። ነገር ግን ከእሷ እስከሚመጣ ድረስ እየጠበቁ ነበር። ጽናት እንግዲህ ዩኒፎርም ለብሳ ደብተሯን ይዛ ማስመሰሉን ትቀጥላለች። በስተ መጨረሻውም ከትምህርት ቤት ተመለስኩ ብላ አቁመው ሲያወሩና ልብስ ልቀይር ብላ ልትሄድ ስትል የኪራ አባት ድንገት ይገባባቸዋል ማለት ነው። የኪራ አባት ሲመጣ ሁሉም ደንግጠው ነበር፣ ጽናት እንዲሁም ደግሞ ኪራ ናሆሚ ምሮ፣ ሁሉም ደንግጠው ነበር። ምክንያቱም የኪራ አባት ጽናት ሰራተኛ እንደሆነች አውቃሉ። የጽናት አባት ደግሞ ጽናት እየተማረች እንደሆነ ነው የሚያውቁት ማለት ነውና፣ ያ ነገር በጣም አስደንግጧቸዋል። የቤታቸው ነገር፣ ሁሉም ነገር ተቃይሮ ጽናት የቤት ሰራተኛ የነበረችው አሁን የልጃቸው ንግስት እንደሆነች ስላላወቁ ያ ነገር ይታወቅብናል ብለው በጣም ደንግጠውና ፈርተው ነበር ማለት ነው። ከዚያም በኋላ የጽናት አባት እና የኪራ አባት ታዋወቁ። ሲተዋወቁም ግን በሰላማዊ መንገድ ነበረ። እኔ ተሾመ እባላለሁ የኪራ አባት ነኝ አሉ የኪራ አባት። የጽናት አባትም ደግሞ እኔ አሰገድ እባላለሁ የጽናት አባት ነኝ ብለው ሰላም ተባባሉ። እና ቁጭ በሉ ብለው ቁጭ ብለው ወሬ ጀምራሉ። ከዛም በኋላ አንድ በአንድ ጽናትም ቆይ እንደመጣው ልብስ ልቀይር አለችና ሄደች። ከዛም በኋላ ምሩም ተከተለች ጋሸ በቃ ምግብ ላምጣ ብላ ሄደች። ናሆሜም ተከተላቸው መጣው ብሎ፣ ኪራም ደግሞ መጨረሻ ላይ ቆይ አባዬ አንዴ ልብሴን ቀይሬ ልምጣለና ተከትሎ አመለጠ። ቆይ ልጆቹ ምን ሆነው ነው አንድ ባንድ ተከታትሎ ሄዱ እኮ ጥለውን ሲሏቸው የኪራ አባት ለጽናት አባት አያትፍረድባቸው አሁን ነው እኮ ተያይዘው ከውጭ መጡት አሉ። ጽናት የኪራ አባት ሲመጡ በጣም ደንግጣና ተጨናንቃ ነበር። ምክንያቱም ነገሩ የሚታወቅባቸው መስሏቸው ወይም ደግሞ የኪራ አባት ለአባቷ ሚስጥሩን የሚናገርባት መስሏት በጣም ፈርታው ነበረ። እውነት ለመናገር በጣም ተጨንቃለች። ኪራ ግን ሁሉንም ነገር መናገር ይፈልጋል። ጽናት እና እሱን እንደተፋቀሩና ወደፊትም ሊገቡ እንደሚፈልጉና ቀጣይ አመት ደግሞ ጀምሬቶቹን ትምህርት መቀጠል እንዳለባት ሊናገር ይፈልጋል። ጽናት ግን በምንም ታምር ይሄ ነገር መነገር የለበትም አባት ነገር ማወቅ የለበትም። ምክንያቱም ልጄ እየተማረች ነው ብሎ እዚህ በእኔ ትልቅ ተስፋ አድሮበት አሁን ደግሞ እዛ ስንት ባል እየመጣልኝ ሊድሩ ብለው አልፈልግም ብዬዝ ከመጣሁ በኋላ አባቴ የጠበቀብኝ ደረጃ ሳልደርስ አሁን ደግሞ ሌላ ወንድ ማፍቀረን እና አንዱም ደግሞ ትምህርትን ትቼ ቤት ሰራተኛ መሆኔን ካወቀ አባቴ የእውነት ይሞትብኛል። በጣም ነው የሚያዝንብኝ። ስለዚህ ይሄ እንዲሆን አልፈቅድም ብላ አሁንም ማስመሰሉን ቀጥላለች። ዩኒፎርም እየለበሰች፣ ውጭ ላይ እየዋለች፣ ልክ እንደ ተማሪ ሰዓት ሲደርስ ትገባለች። ይሄን ነገር ደግሞ አባቷ እውነት ምሶ አልተረዳችም እንጂ አባቷ ያቀሉ ማለት ነው። የኪራ አባት ደግሞ አራዳ ስለሆኑ ሁሉን ነገር በሚስጥር ይዘዋል። ምክንያቱም ጽናት በኢንፎርም ሲያዋት የሆነ ነገር እየሰሩ እንደሆነ ስለገባቸው ኪራ አባቱን ሊያናግረው ፈልጎ ነበረ ምክንያቱም ናሆሜ ስለመከረው ማለት ነው ለምን ለአባት አትነግረውም የጽናት አባት ይሄን ነገር መስማት የለባቸውም ምክንያቱም በልጃቸው ድርድር አያውቁም ስለዚህ ቢያንስ እንኳን ለአንተ አባት ንገረው ስላለው ናሆሜ ኪራ አባቱን ሊያማክረው መቶ ነበር እና አባቱ ግን አሁን ስለደከመው ነገ እናወራለን ብሎ ይሄዳል ከዚያም በኋላ ጽናትም አሁንም እዛው ውጭ ናት። ከጓደኛዋ ጋር ሆነው ይሄ ነገር እያስጨነቃት እንደሆነና በጣም ከባድ ጊዜ ላይ እንደሆነች ለጓደኛዋ ነገረቻት። የጽናት ጓደኛም ቆይ፣ ለምናት ነግሪያቸው ነገሪያቸው ና በቃ በጤፍ እንደ አንቺ ቆይ፣ መቼ ነው ለራስሽ ጊዜ የሚሰጩ ና ለራስሽ መኖር የምትጀምሪው እንዴ ለራስሽም ጊዜ ስጭ እንጂ እያለች ሰት መግራት ነበረ። ጽናት ግን የአባቷ ነገር በጣም ነው የሚያሳስባት ማለት ነው። ምክንያቱም አባቷ ያለ እናት በእንጀራ እናት እንዳታድግ ብለው ብቻቸውን ተሰቃይተው ስላሳደጓት ያንን ነገር መክፈል ትፈልጋለች። የአባቷን አንገት ማስደፋት አትፈልግም። በክብር ነው ማኖር የምትፈልገው አባቷን ማለት ነው። ነገር ግን ምንም አማራጭ ለትም እድሜ ረዥም ቢሆን ውሸት እውነት አንድ ቀን ማውጣቱ አይቀርም። አሁን ላይ ነገሮች ስለተሸፋፈኑላትና ስለተደበቀላት ሁሉ የሚቀጥል መስሏታል። አንድ ቀን ግን ይወጣል ማለት ነው። የዛን የሚል ሊበጃት ነው እንግዲህ። ኪራው አባቱ ሊያናገረው ሞክሮ ነበር። አባቱ ደግሞ ምንድን ነው አንተ ቆይ በዚህ ልክ ለጽናት የምታስብላት ይለዋል። ምክንያቱም ይህን ነገር የጽናት አባት መስማት የለባቸውም። ጽናት ተማሪ እንደሆነች ነው የሚያውቁት አባቷ እንደታመሙባት ስትሰማ አባቷ ለመርዳት ብላ ነው ትምህርቷን አቁማኛ ቤት ተጠግታ እየሰራች ያለችው። ስለዚህ ማወቅ የለባቸውም እንዳትነግረው ብሎ ሲነግረው ለምን ለእሷ እንደሚያስብና የሆነ ነገር እንዳለ እየጠረጠሩ እንደሆነ ነገሩት። ኪራም ደግሞ አይ ምንም የለም ብቻ ሰው አይደለች ታሳዝነኛለች። በዚህ እድሜዋ ለሰው ስትኖርና ለአባቷ ደስታ ብላ ሕይወቷን እያሳለፈች እንደሆነ ሳስብ ታሳዝናለች። እስኪ ያስበው ይለዋል። አይ እኔም እኮ ዝም ብዬ ላስወራ ብዬ ነው እንጂ፣ ትናንትናኮ ዩኒፎርም ለብሳ ሳያት የሆነው ፋውል እየሰራችሁ እንደሆነ ገብቶኛል። ነገር ግን ከዚህ ጀርባ ደግሞ የሆነ ነገር እንዳለ ይገባኛል። አንተ ያለ ምክንያት ለሰው እንደዛ አትከራከርም እየለዋል ማለት ነው። ኪራም ደግሞ ነገሮችን ለማረሳሳት ይሞክራል። እንግዲህ የኪራ አባት ነቅቶበታል ማለት ነው። እንደ አጋጣሚ ከሚሰራበት ስራ እጁን ታመው ነበር የመጡትና እና ያ ነገር ደግሞ ለነሱ ድብዳ ሆኖባቸዋል። ቢሆንም ግን ለጽናትና ለኪራ ጥሩ አጋጣሚ ነው ብዬ ነው ማስበው። ውድና የተከበራችሁ ቤተሰቦች ጽናት ድራማ ክፍል አርባ ስድስት ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ነው ማመሰግነው። መልካም ጊዜ ተበኘውላችሁ።